ጋይስ እንግዲህ ሩታዬ ጉዞ ወደ ካናዳ የነበረው ሰርዘዋለች። እሱም ፋይሉ ስላየች የመጀመሪያው አብርሽ እና ፍቅር ያደረጉትን ነገር አሳይታት አመነች። እናንዳ ተሳስማችሁ ጭራሽ ተሳስቃችሁ ተቃቅፋችሁ መጣችሁልን እኮ እና ሲሳደቡ የነበሩት እስካሁን ምን ጉርጓድ ነው የሚወጣቸው? እኔ የለውበትም። ተነካክቼ አላውቅም። ጋይስ እኔ አንድች ቀን ተነካክቼ አላውቅም። ከአንድች ቀን ማለት ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ እንዲሁም ክርስቲያን ወገኖች ሰላም፣ ሰላም ብያለሁ። በእያላችሁበት ሰላም፣ እና ጤና ደስታ መኝላችኋለሁ። ላይክ ሸር፣ ሰብስክራይብ እያደረጋችሁ እስከ መጨረሻ ተከታተሉኝ። እንግዲህ ያደረጉትን ነገር ሙሉ በሙሉ አብረሽና ፍቅር አስረከቡ ለማ ለሩታ። ሩታም ደግሞ እሺ በማለት እንግዲህ ተቀብላለች። በመቀጠል ደግሞ እንግዲህ ውድ ቤተሰቦች ትታዋለች። ነገር ግን አሁን የተጣሉትን ሲሰዳደቡ የነበሩት ማንም ያስታርቃችሁ፣ ከእናንተም ጭምር እኔ የለውበትም። እኔ ከማንም አልተቆራረጥኩ አልተፈላለጥኩ እና ለማንኛውም ሩታ እንግዲህ ፈገግ ብላ ባየችው ነገር ተማረከች ማለት ነው እናንተ ለእኛስ ብታሰሙን ወይም ደግሞ ብታሳዩን ምን ነበረበት? አሁን ምን ችግር አለው? ይኸው እንደዚህ እንደዚህ እያደረግን ነበረ ሩታዬ፣ እንድትመለስ ሩታ እንድትቀና እና አድርገን ነበረ ብላችሁ ለሩታ ያሳያችሁ አይደለም። ማሳየት ነበረባችሁ። ምክንያቱም የወሬ ጥማት አለብን እኛ፣ የወሬ ጥማት፣ የወሬ ሱስ። እውነቴን ነው የምላችሁ እናንተ እናንተ ህዝቤ እኮ ወሬኛም ሆኖ የለም። ወሬ ያለበት ቦታ ሩጫ እኔ በተለይ እኔ እኔ በተለይ እናንተ አላውቅም፣ እውነት ለመናገር እናንተ ወረኛም ናችሁ። ወለላ እኔ ወሬ ያለበት ቦታ አንድች ቦታ አይቀረኝም። ልቅም ሳደርግ ነው እሞለው ማለት ነው። እና እነሱ አሁን ለሩታዬ ያሳዩዋትን መረጃ ለእኛም ቢያሳዩን ጥሩ ነበራ። እኔ እኮ ብያቸው ያለው ውድ ቤተሰቦች እነሱ መጨረሻ አካባቢ ራሱ አብረው ታርቀው ተሰብስበው ይመጣሉ ብዬ ነበረ። ጉድ ሆናችሁ። ያው አትሰዳደቡ የምለው በምክንያት ነው። እና በመቀጠል ያው ሩታና አብረሽ ፍቅርና ፉፉ ያስታርቃሉ። ከዛ በኋላ ባንድ ይመጣሉ ማለት ነው ባጭሩ። እና ይሳቅ ናፍቆናል። ሩታ ሩታ፣ ይሳቅ ናፍቆናል፣ አምጪለን። እውነቴ ነው የምላችሁ ናፍቆናል። እናንተ አልናፈቃችሁም እንዴ? ዛሬ አጭር ቪዲዮ ፖስትተዋል፣ ነገር ግን ናፍቆናል። አልመጣም እና ሊመጣ አይደለም መስለኝ ከሩታ እየጋ ወይ ተቀበላቸው አምጪው፣ አምጪው ሩታ፣ አንቺን ይዘሻቸው የመጣሽ ሰዎች በጠቅላላ እኛን አንድ አሳይተሽ ሳይሆን መክዳድ ያለብሽ፣ በደንብ አድርገሽ ማምጣት ማሰራት፣ ወይም ደግሞ አብራችሁ እንድትሰሩ እንፈልጋለን፣ ማየት እንፈልጋለን ማለት ነው። ለማንኛውም አብረሽ እንግዲህ ጭንቅላት ይዘዋል። እሱም ራሱ እናንተ ትላንትና ፍቅር ፍቅር ያጫወታችሁትን ፓርት ቁርጥ አደረጋችሁ። የተወሰዳችሁት የትላንትናው ማለት ነው፣ እውነት ነው የምላችሁ። የተወሰዳችሁት ቆርጠው እኮ አስቀምጠውታል። ብቻ ማቤት ልትፖስቱት ነው የደበቃችሁት። ለነገሩ ከዚህ በኋላ ምንም አትፖስቱም። ከዚ አሁን ይፖሰዳችሁ። ያው ሩታየም እንግዲህ ፈገግ ብላች፣ እኔ ሰርዤዋለሁ ብላለች ማለት ነው። እና እንደዛ ነው እላችኋለሁ ጋይስ። ለማንኛውም ጥሩ ጥሩ ነው እንዴ? ጥሩ ሩታ ትሄጂና ትወስጂናለሽ ስንል አቋረጥሽው። አሁን እኮ ብዙ ልጆች ልትሳደቡ ትችላላችሁ። አንዳንድ ልጆች ወይ እንደዚህ ይቋረጥ ስላላችሁ ስተፎሮባ ያው ማለታችሁ ስለማይቀር ነው ይሄ የምላችሁና ለማንኛውም አብርሽ እንኳን ደስ አለህ። አበጋዝ እያሉህ ነበረ በብዛት በነገራችን ላይ እኛም አበጋዝ ብለን ያህል አበጋዝ ያልንህ ደግሞ መጥፎስም አይደለም እራሱም ያውቃል። አንዳንድ ሰዎች ግን መጥፎስም እንደሆነ አይነት ነው ነገር ግን አይደለም ማለት ነው። ቀጣይ ምን እንጠብቅ? የሆነ ነገር እኮ ልጋይ ሰኒ እስኪወጣ ድረስ እንዴት እንደጨነቀኝ ነ ነኝ ዋቀው ለምን እንደሆነ አላውቅም። አዲ ወረኛ ማትሉኝ እና ወሬ የሚወድ ሰው እኮ በቃ እንዲ ነው፣ እንድትቀልዳላቸው እውነቴ ነው ብላቸው በተለይ ደግሞ ጥሩ ጥሩ ነገር ሲሆን ይጨንቀኛል። በቃ ተመልካች እንዲያቀ ወይም ደግሞ ኢፋ እስኪደረግ ድረስ እንዲ እንደሚጨንቅ እና ሜላ ትም እራሱ ዛሬ ከእህት ዋጋ መታ መታ ነበረ። ተቃጠሎም ምቀኛሞች ነው። ተቃጠሉ ለእነሱ መለያየትና መለያየት የምትፈልጉ እያለች ነበረ ማለት ነው። እና እውነት ለመናገር ግን እኔ ጥያቄ ልጠይቃቸ አብርሽ ና ሩታ መለያየት እንዲለያዩ የምንፈልጉ ልጆች አላችሁ ወይ? የእውነት የኖምራችን ጥያቄ ይሆንብኛል። ለምን ምክንያቱስ? እሺ ያኔ እናንተ ስትዳራችሁ ማጣት ትፈልጋላችሁ? ወንዱም ይሁን ሴትም እናንተ እኔ ቤት ማለት ነው። የውጭ ሀገር ዜጎች መታው ይኮምታሉ አሉ የእነሱ ኮሜንት። እኔ በመስኮት ነው የተማርኩት። በምን ላነብላችሁ ነው የምኮምቱት? እኔ ቤት ማለት ነው የእኔ ስም ለፈልፈው የወሬ ጥማት ቁና ቁና እያረገፉ የኔ ቅንትን ምንድን ነው ቃላት ቋንቋ ነው የሚባለው። አሁን እንዴት አውቀው ነው የሚኮምቱልኝ? አላቅምና የሚጽፉት ራሱ በእንግሊዝኛ ቤት ሀገር እንግሊዝኛ እንደሆነም አላቅምና የውጭ ሀገር ዜጎች ናቸው እላቸዋለሁ። ጋይስ እና ምን ልላችሁ ነበር አሁን ምን ነበረ ጠፋኝ። እናንተ የወሬ እንትን እሱ ሲያዘው ሰው መቼም ይረሳዋል በመሀል መሀል እና ለማንኛውም ሩታይ ስላቋረጥሽ ደስ ብሎናል። ተስማምታችሁ ፍቅር ፍቅር እያጫወታችሁ ኑ። ትላንትና ራሱ መጨረሻ አካባቢ ባደረጋችሁትን ፓርት ላይ እንግዲህ ሕዝቤን አጨለላችሁታል። በመዳን ኩሽና ሲበዚ ኮ በለሉ አደሩ ልሽልሻለሁ የመዳን ቅመሞች ማለት ነው። እና እናንተ የመዳን ቅቃል አጠባችሁ ይሆናል ይሄ ሰታጥቡ ነው ያደር ድስቱም እንደዛ እንደተሰራበት አስቀምጣችሁ እንደራጫ ይዛችሁ እናንተም ቀን ይወጣላችኋል እንዴ። እና ባሌን አስናፈቁኛል። ደግሞ አንዳንድ ልጆች ባላችሁ አስናፈቃችሁ አይደል? እውነቴ ነው የምላችሁ። እኔ እራሱ በቃ ሌላ አለም ላይ ነው የገባሁኝ። የዛኔ ና እንዳላውቅም አንደኛ እኔ እያፈርኩ ነበር። ያፋርቱ ሳየው ለምን እንደሆነ አላውቅም ተሸማቀቁ እኮ አብረሽ ፈርቶ አዳ ሊያወራት ማለት ነው። እና ለማንኛውም አልሰማህም መሰለኝ፣ መጨረሻ ፓርት ላይ ያው በፓርቶቹ ትኖራለህ ትጠራለህ። በቃ ሰርዘዋለች ትባላለ። ከዛ በኋላ ይዘላሉ። ከዛ በኋላ ይዟቸው ይሄዳል ወደ ሌላ ቦታ። ከዛ በኋላ ብዙ አይነት የሚያማምሩ ቪዲዮ ወደ ሀያ ሰላሳ አራ አምጦልን አምጦልን ውላት ለመናገር ና ፓርት ስሪ ነው በነገራችን ላይ። ከዚህ በኋላ ፓርት ዋን ባለፈው አለቀ፣ ፓርት ቱ አሁን ያለቀ፣ ቀጣይ ደግሞ ፓርት ስሪ እንግዲህ አሳድሳችሁ በጥሩ እንደምትመጠው ተስፋ እናደርጋለን። መቼም ተግባብተናን እኛ እናንተ እና እንግዲህ ፍቅር አለቀሰች አልቀሳም ተናገረቻት። በመቀጠል ደግሞ ሲተቃቀፉ፣ እውነት ለመናገር እኔ ደስ አለኝ ማለት ነው። ግን በዚህ አጋጣሚ የሚሰዳደቡሽ በስድስት ሰና እንደወነበራችሁ አሁን አብርሽና ሩታ ስሺ ከፉፉ ጋር ያስታርቋቸዋል። እውነት ለመናገር ያስታርቋቸዋል እኔ እርግጠኛ ነኝ እንደሚያስታርቋቸው ማለት ነው። ስለዚህ ነግብ ፍቅር ቤት እንትን ካለቀ በኋላ ቀጣይ ደግሞ ፍቅርና ፉፉ የመታረቅ ዘመቻ ይከፈታል። ተግባብተናል። እና እንዲህ ነው ላችኋለሁ። ጋይስ ለማንኛውም ዛሬ ራሱ አንዳንድ ነገር ተናግሬ ነበረ። በዛ ደግሞ መታችሁ፣ በውስጥ መስመር ራሱ እንዴት አውቀሽ ነው የምትናገሪው ያላችሁኝም አላችሁ። ምን ነው እናንተ፣ እኔ እንትን በር ተዘግቶብኛል እንዴ? የሀገሬ ልጆች ሆነው እንዴት ነው የማላውቀው እንዴ? ስንት ነገር አሁን እኔ ስንት ጉድ እኔ አንዳንድ ነገር ስንት ስንት የሚወራ ነገር አለ መሰላችሁ። ስንት የሚያማምሩም ነገር አሉ፣ የማያማምሩም ነገር አሉ። ስንት ነገር አለ። ማውራት እኮ ችል ነበር። እኔ ደግሞ እህታችሁ እኔ የእነዚህ ልጆች የእነዚህ እንቁ የሆኑ አዛኝ የሆኑ ልጆች ከራሳቸው አልፈው ለሌላኛው ለማንን ቅማላም እያሳደጉ ያሉ ልጆችማ ልናገራቸው አልችልም። እና እንኳን ጥሩ ነገራቸው የትኛውም ነገራቸው ያው ይደርሰኛል ለማለት ፈልጌ ነው፣ ለሌላ ነገር አይደለም ማለት ነው። እና ልናገር ደግሞ አልችልም በመጥፎ ነገር። ጥሩ ነገራቸው ደግሞ አቀርብላቸዋለሁ። ከዛ ውጭ መጥፎ ነገር ከእኔ አፍ አንድች ነገር ትወጣለች ብላቸው እንዳጠብቁኝ ማለት ነው። እና ሩትነት ነጌ ስትዝናኑ ምን ስትሉ ንውልን፣ እውነት ለመናገር እንደዚህ ሆነው ስለመጡ ደስ ብሎኛል። ሁላቸውም አብረው እንደ እኔ ቀንም ተናግሬ ያለው። በነገራችን ላይ እነሱ አሁን ሁላቸውም ታርቀው አብረው ይመጣሉ ብያችሁ ነበር። ያው መጡ፣ እንግዲህ መጡ። ሰላም ሰላም